ወንድ ከሆንክ ሳይረፍድ ይህንን እወቅ! የሴት ልጅ ስሜት እንደ ባህር ማዕበል ነው! ዛሬ ደስታ፣ ነገ ቁጣ! ስሜታችን በፍጥነት ሊለዋወጥ ይችላል። ይህን ካላወቅክ ማዕበል በተነሳ ቁጥር ሴት ልጅ ውስብስብ ናት እያልክ እየተማረርክ ትኖራለህ። ዛሬ ከእኔ ከእህትህ ጋር እስከ መጨረሻው ከቆየህ ግን ሴትን ልጅ ለመረዳት በፍጹም አትቸገርም። ከባድ ሚስጥር ነው የምነግርህ የእኛን የሴቶች ሚስጥር። ሚስጥሩን ለመስማት ከአንተ የሚጠበቀው ቪዲዮን ላይክ አድርጎ መጀመር ብቻ ነው። አብራችሁ ይቆዩ። ሰላም ሰላም፣ ውዴ ናፊዳር ቲዩብ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም በሰማችሁት በጣም ቆንጆ ወሳኝ በሆነ ሀሳብ ተመልሼ እመጥቻለሁ። አዲስ ሲሆናችሁ ትታዩኛላችሁ። እኔ ናፊዳር ነኝ። ስለ ፍቅር የምናወራበት የምንወያዩበት ቤት ነው። ሰብስክራይብ በማድረግ የዶል ምልክቷን በመጫን ተቀላቀሉ። የእኔ ውድ ቤተሰቦች፣ ቪዲዮ እንደለቀኩ ናፊ እንኳን ደህና መጣሽ፣ እንወድሻለን፣ በርቺ፣ የዛሬው ደግሞ ለእኔ ነው እያላችሁ የምታበረታቱኝ ቤተሰቦቼ በጣም አድርጌ አመሰግናችኋለሁ። ሁላችሁንም ወዳችኋለሁ። እና ደግሞ ውዶቼ ቪፒን አብረታችሁ ይሁል። ከመጀመራችን በፊት ደግሞ አንድም ሰው እንዳይቀር ፕሊስ፣ ሁላችሁን ቪዲዮን ላይክ አድርጉት። ካደረጋችሁ መጀመር እንችላለን። የመጀመሪያው ስለኛ፣ ስለሴቶች ሴቶች ሳይረፍድ ማወቅ ያለብን ነገር ምንድንነው ስሜታችንን በግልጽ አንናገርም። እሺ ካልን እሺ ላይሆን ይችላል። አይ አልፈልግም ካልን አይ አልፈልግም ላይሆን ይችላል። ስለዚህ ይህ የምንናገረውን ቃሉን ብቻ አይደለም መስማት ያለብን ቃሉን ብቻ ይዘት መሄድ የለብህም። አይ ስትልህ ፌሻል ኤክስፕሬሽኗ እሺ እያለች ከሆነ ያንን ነው ማድረግ ያለብህ። ለዚህ ነው በጣም ብዙ ሰዎች አረ ሴት ልጅ ውስብስብ ናት ወንዶች በተለይ የምትሉት። እሺ ስትል እሺ ማለቱ አይደለም፣ እንቢም ስትል ደግሞ እንቢ ማለቱ አይደለም። አይደለም ስትል ደግሞ አይደለም እያለችም አይደለም። አሁን ይሄ ራሱ ምን ያህሎቻችሁ እንደገባችሁ እርግጠኛ አይደለሁም። ምን ለማለት ፈልጌ ነው? ይሄ የምትናገረውን ቃል ብቻ ሳይሆን ይሄ ፌሻል ኤክስፕሬሽን የምትፈልገውን የምትፈልገው ነገር ከዚህ በፊት ካለው ነገር ጋር አንድ ላይ ማየት ይኖርባል፣ ስሜቷን መረዳት ይኖርብሃል እንጂ ጀስት ይሄ በቃላት የምታወጣቸው ንግግሮች ብቻ ይዘህ ከተጓዝክ ከተመራ በዛ አይሆንም። ደስተኛ ልታደርጋት አትችልም ምክንያቱም ስሜቷን በግልጽ ስለማትነግርህ ለምንድን ነው ይሄ ሆኖ ለምንድን ነው በግልጽ የማትናገሩት ስሜታችሁን ካልከኝ የመጀመሪያው ነገር ሽንፈትን ከመፍራት ይሄ ከማመን አለ አይደለ አሁን አንዳንድ ጊዜ ደና አይደለሁም ብሎ ማመንን ደብሮኛል ተናድጃለሁ ተጎድቻለሁ የሚሉ ነገሮችን ማመን እንደ ሽንፈት በመቁጠር ሌላ ጊዜ ደግሞ የሚረዳኝ ሰው የለም ብናገርም እውነቱንም ብናገር የተሰማኝን በግልጽ ባወራ ምንም ጥቅም የለውም ከሚልም የተነሳ እንደዚሁም ደግሞ ይሉኝ ታላድለ ወይም ደግሞ ሼም የምንለው ነገር በግልጽ ፍላጎትን ያለመናገር ነገር ከአስተዳደጋችን ጀምሮ የመጣ ሊሆን ይችላል። ዞሮ ዞሮ ምክንያቱ በጣም ብዙ ነው። ግን እሺ ስትል እሺ ማለት ብቻ አይደለም፣ እንቢም ስትል ደግሞ እንቢ ማለት ብቻ አይደለም። ተቃራኒ ሊሆን ስለሚችል ከፌሻል ኤክስፕሬሽኗ ከምታሳይ ስሜት ጋር በደንብ አድርገህ ካላየህ ትሸወዳለ ማለት ነው። ስለዚህ እሺ ስትልህ የእውነት ፈልጋው ደስ እያላት ነው ወይ እሺ ያለች አልፈልግም ስትልህም ስትልህም አድርገው አው በቃ ይሁንም ቢሆን ስለሚችል፣ በደንብ አድርገ ፌሻል ኤክስፕሬሽኗን ስሜቷን ስሜቷን በደንብ አድርገ ለመረዳት ሞክር። ቶን ራሱ የንግግር ቶን ራሱ ብዙ ነገር ይነግረናል አይደል? አንዳንድ ጊዜ እኮ ዝም ብለን ሰው ጋር ደውለን ገና ምንም ነገር ሳይነግሩ ምን ሆነሻል እንባባላለን አይደል? ንግግራቸው ድምፁ በምንሰማበት ሰዓት የሚያስተላልፍለን የሆነ መልክት አለ ወይ የመጨነቅ ወይ የደስታ እንደዚህ አይነት ነገሮችን በደንብ አድርገህ ሴት ልጅ ላይ ማየት አለብን። ስለዚህ የመጀመሪያው ይህን ይመስላል። ሁለተኛ ትኩረት መስጠት ገንዘብ ከመስጠት በጣም ይበልጣል ለሴት ልጅ ትኩረት ከምንም ነገር በላይ ይበልጣል። ብዙዎቻችሁ ወንዶች ይህንን ስል እንደማትቀበሉ ይህንን ስል ለማመን እንደምትቸገሩ ይገባኛል። ምክንያቱም ብዙ ጊዜ በቃ ሴት ልጅ ገንዘብ ካገኘች ትመጣለች፣ ገንዘብ ካለ ትመጣለች ትላላችሁ። አዎ ትመጣለች፣ ገንዘብ የምትወድ ሴት ገንዘብ ስታይ ትመጣለች፣ ገንዘብ ሲኖራችሁ ትመጣለች። እውነት ግን እናንተ የምትፈልጓት ገንዘብ የምትወድዋን ሴት ነው ወይ ነው የሁል ጊዜ ጥያቄ። እና እውነተኛዋ ሴት ፍቅርን ብላ የምትመጣ ሴት ከምንም ነገር በላይ ትኩረት ነው የምትፈልገው ካንተ ከዚህ በፊትም የሆነ ቪዲዮ ላይ ነግራችኋለሁ። አንድ መኪና ገዝተ ከምትሰጣት በየቀኑ አንዳንድ አበባ ገዝተ ብትሰጣት ትመርጣለች የሚል የሆነ ቦታ ላይ ያነበብኩት ጽሑፍ ነበርና እሱም ሼር አድርጊያችኋለሁ። የምትፈልገው ሴት ልጅ በየቀኑ በየጊዜው እሷን እንዳሰብክ እሷን እንዳስታወስክ እና እንደምታስታውሳትም ያንን ማወቅ ነው። በየጊዜው ማለት ነው እንጂ አንድ ጊዜ ብዙ ጊዜ አስበ አምጥተ የሰጣት ነገር አይደለም። የምትፈልገው በየቀኑ በየጊዜው፣ በስንት አመትም ስንት አመት ማብራችሁ ብትቆዩ ሴት ልጅ መታየትን መፈለግን ስለምታወዝም ትፈልጋለች። እና ትኩረት የሚሰጣትን ካገኘች ሴት ልጅ ወዴትም አትሄድም። ስለ ሴት ልጅ የግድ የግድ ማወቅ ያለብት ሳይረፍድ በጊዜ ማወቅ ያለብት ትልቁ ሚስጥር ሁለተኛው ይሄ ነው። ትኩረት እንድታያ ትፈልጋለች፣ ስሜቷን እንድትረዳ ትፈልጋለች። በዚህ አጋጣሚ በጣም ብዙ የሚደርሱኝ መልእክቶች አሉ። እኔ ከሴቶች ማለት ነው በጣም ሀብታም ያገቡ በጣም ይሄ ጎደለው የማይባል ህይወት ይሄ ፊዚካሊ ከምናየው ማለት ነው ይሄ ጎደለ የማይባል ህይወት ውስጥ እየኖሩ ሁሉ ነገር ተሟልቶላቸው ግን ፍቅርን ነው የማጣት ስሜት እየተሰማቸው ነው። ከእንደዚህ አይነት ህይወት ለመውጣት የሚፈልጉ በጣም ብዙ ሴቶች አሉ። መጀመሪያ አካባቢ ይመስላል በቃ ሴቶችን በዚህ ይሸወዳሉ። ገንዘብን አይተው ምን ብለው ከገቡ በኋላ በጣም ይቆጫቸዋል፣ በጣም ይጸጸታሉ። ምክንያቱም ሰው በተለይ ሴት ልጅ ትኩረት ትፈልጋለች፣ መታየት ትፈልጋለች፣ መሰማት ትፈልጋለች፣ መደመጥ ትፈልጋለች። ይሄ የሆነ ነገር መሰጠቱ ፊዚካል ይሄ ማቴሪያል ነገሩን ብቻ አይደለም። በቃ ዲፕ ኢንሳይድ የምንፈልገው ያንን ነው ግን ይመስለናል። ዛሬ ላይ ገንዘብ ስናገኝ ዛሬ ላይ የምንወዳቸውን ስናስደስት ለቤተሰቦቻችን ብዙ ነገር ማድረግ ስንፈልግ ስንችል ያ ስሜት ያሸንፈናል ለጊዜው። ግን ዲፕ ኢንሳይድ ውስጣችን በጣም የሚፈልገው ነገር የሚራበው የሚጠማው ነገር ትኩረት ነው። ስለዚህ አንተ በተቻለ አቅም ትኩረት የምትሰጣት ከሆነ የምታያት ከሆነ የምትመለከታት ከሆነ ደስ እንዳላት እንደከፋት ምን እንደምትፈልግ በደንብ አድርጋ አንደርስታንድ የምታደርጋት ከሆነ የምታያት ከሆነ ሁሉ ጊዜ እንደምታያት እንደምታስባት ትኩረት እሷ ላይ እንደሆነ እንዲሰማት ማድረግ ከቻልክ በጣም በጣም ትልቅ ነገር ነው። ይሄ እንዳልኳችሁ መግቢ ላይ ትኩረት ከገንዘብ የሚበልጥ ትልቅ ትልቅ ነገር ነው። በፍቅር ግንኙነት ለእኛ ለሴቶች ማለት ነው እና ተጠቀም። ሶስተኛ ሴት ልጅ የሚያስፈልጋት የምትግባባበት ፍቅር እንዲነገራት የምትፈልገው የራሷ የፍቅር ቋንቋ አላት። ብዙዎቻችሁ ለዚህ ተርም አዲስ ልትሆኑ ትችላላችሁ። ፍቅር ደግሞ ቋንቋ አለው እንዴ ልትሉ ትችላላችሁ። አለው። ይህንን ነገር በምሳሌ ለማስረዳት ያህል እኔ አሁን አማርኛ ቋንቋ ነው እያወራሁ ያለሁት አይደለ። መጥቼ ሲጋር በእንግሊዝኛ ቋንቋ ባወራ ወይም ደግሞ በሌላ ቋንቋ ባወራ እየቀነሰ ነው የሚሄደው፣ አይደለ ቁጥራችን የምንግባባው ሰዎች እየቀነሰ ነው የሚሄደው። ምክንያቱም አሁን እዚህ ውስጥ እያያችሁ እየሰማችሁ ያላችሁት አብዛኞቻችሁ አማርኛ ቋንቋ የምታዳምጡ ስለሆነ ነው። ሌላ ቋንቋ ባወራ ያ ቋንቋ የሚናገር የሚሰማ ሰው ብቻ ይሆናል ማለት ነው የሚቀረው። ምንም ነገር ላይ መግባቢያ ያስፈልጋል፣ ቋንቋ ያስፈልጋል። ፍቅርም ደግሞ የራሱ ቋንቋ አለው። እንደ መልካችን እንደ ፀባያችን እንደ ባህሪያችን ደግሞ ፍቅር እንዲነገረን የምንፈልገው ቋንቋ አለን፣ የራሳችን ቋንቋ አለን፣ የፍቅር ቋንቋ። ሴት ልጅ ብዙ ጊዜ በጣም የምትመርጣቸው ፍቅር እንዲነገራት የምትፈልጋቸው የፍቅር ቋንቋዎች በዋናነት አንደኛ፣ ወርድ ሶፍ አፈርሜሽን የምንለው ወይም ደግሞ ቃላት፣ የሙገሳ ቃላት፣ የአድናቆት ቃላት። ሁለተኛ ደግሞ ስጦቶችን መስጠት መቀበል፣ ስጦቶችን በመስጠት ውስጥ ፍቅር እንዲገለጽላት ትፈልጋለች። እነዚህ ዋነኞቹ ቢሆኑም ሌሎች ግን አሉ ብዙ ለወንዶችም ለሴቶችም የሚሆኑ ማለት ነው። የሴቶች ግን በመጀመሪያ የሞገሳ ቃላት የአድናቆት ቃላት በጣም ይገዛታል ሴት ልጅ። ስጦታዎችም እንደዚሁ ይገዟታል። አብሮ ጊዜ ማሳለፍም የምትፈልጋለች። በማገዝ ስራዎችን በማገዝ የሆነ ነገር በማድረግ ፍቅር እንዲገለጽላት የምትፈልጋለች። በማቀፍ በመሳም በፊዚካል ተችም እንደዚሁ እንዲገለጽላት የምትፈልግ ሴት አለች። ዋናው ጉዳዩ የአንተ ሴት የትኛውን ነው የበለጠ የምትፈልገው የሚለውን ማወቁ ላይ ነው። እሱን ካወቅክ በቃ ዋናውን ሚስጥር ይዘዋል። ዋናውን ሚስጥር ጨብጠኸዋል ማለት ነው። ያንን የምትፈልገውን ነገር እየሰጠህ መኖር ነው። በዛ ቋንቋ እየተግባባችሁ መቀጠል ነው ማለት ነው። እዚሁ ጋር አንድ ምሳሌ ላንሳ። አንድ በቅርብ የማውቀው ሰው ነበር እና በጣም ጥሩ የሚባል ትዳር አለው። ከውጭ ለሚያይ ሰው በቃ በጣም የሚያስቀና የሚባል ትዳር አለ አደ እንደዚህ አይነት ትዳር ነው ያለው እና ሚስቱ ምግብ መስራት ለሱ በቃ ብዙ ነገሮችን ማድረግ ያስደስታታል። በቃ እሷ ቤት ውስጥ ነው የምትውለው፣ እሱ ደግሞ ስራ ነው የሚውለው እና ሲመጣ ቤቱን አጽድታ የሚወደውን ምግብ ሰርታ ሲመጣ ተንከባክባ ቡና አፍልታ በቃ ይህንን ሁሉ የሚያይ ሰው ዋው በቃ እንዴት አይነት የታደለ ባል ነው ምናምን ይላታል። እና በቃ ብዙ ነገር አዘጋጅታ ምናምን ትጠብቀዋለች። እሱ ደግሞ ከጓደኞቹ ጋር አምሽቶ ምናምን ማታ ወደ ቤቱ ይገባል። ስጦታዎችን ምናምን ምናምን ይዞላት ይመጣል። ይህንንም የሚያዩ ሰዎች የእሷም ጓደኞች ደግሞ ዋው አንቺ በጣም እድለኛ ነሽ፣ በጣም ጥሩ ባል ያለሽ። እኔ ስጦታ ራሱ ከሰጠኝ ስንት ጊዜ። ያንቺ ባል በቃ ሁሌም ነገር ሳይዝልሽ አይመጣም፣ ምናምን ይሏታል እና የነዚህ የሁለት ሰዎች ትዳር ከውጭ ለሚያያቸው ሰዎች በጣም ፐርፌክት የሆነ ሁሉም ሙሉ የሆነበት ትዳር ነው። ግን ደግሞ ሁለቱም ባለም ሚስትም ደስተኛ አይደለም። የሆነበት ምክንያት ምንድን ነው? ሚስት ባልየው አምሽቶ መምጣቱ በጣም ይረብሻታል። እሷ ያንን ሁሉ ነገር አድርጋ ስንት ጊዜ ወስዳ ምግብ ሰርታ ቤቱን አጽድታ እራሷን ጠብቃ ምን ብላ ምናምን የምትጠብቀው በጊዜ እንዲመጣ ለማድረግ ነው። በቃ እሷ ከሱ ጋር የምታሳልፈውን ጊዜ ስለምትፈልግ በጊዜ እንዲመጣ ስለምትፈልግ ማለት ነው። እሱ ደግሞ በቃ እሷን ደስ ይላታል ብሎ ስጦታ ገዝቶ ምን ብሎ ምናምን ምናምን ይመጣል። ሁለቱ ሰዎች ሊግባቡ አልቻሉም። እሱም ትክክል ነው ብሎ የሚያስበውን ያደርጋል። እሷም እንደዚው ትክክል ነው ብላ የምታስበውን ታደርጋለች። በሌሎች ሰዎችም አይን ደግሞ ትክክል ነው ተብሏል። ሁለቱንም ያደንቋቸዋል ሰዎች። ግን ሁለቱ ሊጣጣሙ አልቻሉም የሆነበት ምክንያት ምንድነው? እሱ የሚፈልገው እሷ ሄዳ ኪችን ውስጥ ምግብ ሰርታ ምናምን ምናምን እሱን አይደለም፣ በቃ አብረው ቁጭ ብላ ተቃቅፈው ወይ ፊልም እንዲያዩ ወይ አብረው እንዲሆኑ ነው። ፊዚካል ተች ነው የሚፈልገው እሱ። የእሱ የፍቅር ቋንቋ ፍቅር እንዲገለጽለት የሚፈልገው በዚህ መልኩ ነው። እሷ ደግሞ ስጦታውን ምኑን ምኑን ምኑን አይደለም የምትፈልገው። በቃ በጊዜ ወደ ቤት መቶ ቁጭ ብለው እንዲያወሩ፣ እንዲጫወቱ ኳሊቲ የሆነ ታይም እንዲያሳልፉ ነው። እነዚህ ሁለት ሰዎች በጣም ይዋደዳሉ። አንዳቸው ለአንዳቸው ብዙ ነገር እያደረጉ ነው። ብዙ ርቀት እየሄዱ ነው፣ ግን ደግሞ የፍቅር ቋንቋቸው ምን ይፈልጋል፣ ምን ትፈልጋለች የሚለውን ሳያውቁ ሁለቱም በገባቸውና እነሱ በፈለጉት ደስ ባላቸው መንገድ ሲለፉ ሲጥሩ ስለቆዩ ስኬታማ ሊሆን አልቻለም። እና እንደዚህ አይነት ችግሮች እንዳይፈጠሩ ዝም ብላችሁ እንዳትለፉ፣ መጀመሪያ ፍቅረኛችሁ ምን ይፈልጋል፣ መጀመሪያ ያንተ ሴት ምን ትፈልጋለች የሚለውን በደንብ በደንብ አድርገህ ማየት ይኖርብሃል። ያንን ካየ በኋላ በቃ የምትፈልገውን እያደረግ በደስታ መኖር ትችላላችሁ። አራተኛ የሴት ልጅ ስሜት እንደ ባህር ማዕበል ነው። ማዕበል ያው መቼ እንደሚነሳ አይታወቅም አይደለ? ሴት ልጅም አንድ ጊዜ በቃ በጣም ደስተኛ ልትሆን ትችላለች። በቃ ሳቅጠዋተ ሊሆን ይችላል። ከዛ ደግሞ መለስ ብላ ወደ የሆኑ ቁጣ ሊሆን ይችላል። ስሜታችን በጣም በጣም በፍጥነት ይቀያየራል። ስለዚህ የምንላደርግ ካልከኝ ትዕግስተኛ መሆን አለበት። ከሴት ልጅ ጋር ትዕግስተኛ ሳይሆኑ መጓዝ መቀጠል አይቻልም። እና እነዚህ የሚሰማት ስሜቶች፣ የቁጣም፣ የመደሰትም፣ እነዚህን ስሜቶች ትዕግስተኛ በመሆን ነው እንድታልፍ የምትችለው። አይ ነው እንደዚህ ይሰማል፣ አውቃል፣ ይገባኛል። ለምን እንደዚህ እንደሚሰማሽ አውቃለሁ፣ ይገባኛል። ስሜቷን እንድትወጣ ማድረግ መቻል ነው እንጂ እያረምካት እያስተካከልካት፣ እንደዚህ መሆን የለብሽም፣ እንደዚህ መሆን አለበት፣ እንደዚህ በቃ ሁሉ ጊዜ አንተ ኮሬክሽን እየሰጠ እርማት እየሰጠ የምትሄድበት ሪሌሽንሽፕ አይደለም። ከሴት ልጅ ጋር አንደርስታንድ ማድረግ አለብህ። ለምን እንደዚህ እንደተሰማሽ ይገባ እረዳለሁ እያልክ ስሜቷን ለመረዳት ቅርብ መሆን አለበት። ይህንን አንደርስታንድ ማታደርግ ከሆነ መግቤ ላይ እንደነገርኳችሁ ማዕበሉ በተነሳ ቁጥር ረ ሴት ልጅ ውስብስብ ናት፣ አሁን እንደዚህ ነበር፣ አሁን ደግሞ እንደዚህ ሆነች ረረረ ምናምን አይነት ነገር ነው የምትለው እና እየተማረርክ እንድትኖር ያደርግሃል ማለት ነው። ስለዚህ መፍትሄው ምንድን ነው? ትዕግስተኛ መሆን ስሜቷ ቶሎ ቶሎ ሊለዋወጥ እንደሚችል ማወቅ አንደርስታንድ ማድረግ፣ ነገሮችን በነገራቸው ላይ በጣም የሚጎዳ የሆነ ባህሪን አለማወቅ ነው። ባህሪዋን ካወቅ፣ እነዚህ ነገሮችን ልታስተናግድ እንደምትችል ካወቅ፣ አንደርስታንድ ለማድረግ እና ከእሷ ጋር አብሮ ለመቀጠል አይከብድም። ስለዚህ የዛሬው ቪዲዮ ይህን ይመስል ነበረ። የግድ የግድ ማወቅ ያለብህ ሳይረፍድ ማለት ነው ብዙ ነገሮች ሳይጠፉ በፊት ማወቅ ያለብን አራት ወሳኝ ወሳኝ ነገሮች ነገርኳችሁ። እስኪ እናንተ ምን ታስባላችሁ? ኮመንት ላይ ሀሳባችሁን ጻፉልኝ። እዚህ ድረስ መታችሁ ዋው ናፊ፣ የዛሬው ደግሞ አንደኛ ነው ብላችሁ ግን ደግሞ ላይክ ሳታደርጉ ልትወጡ ነበር አይደል? ተይዛችኋል። አሁን ሆኑ ሁላችሁም ላይክ አድርጉት። በቀጣይም እንደዚሁ በሌላ ቆንጆ በሆነ ቪዲዮ እንገናኛለን። እስከዛው ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። ሁላችሁንም ወዳችኋለሁ። አመሰግናለሁ። ቻው።